ተወዳጇ ተዋናይት ቃልኪዳን ጥበቡ ልታገባ ሽምግልና ተላከላት የሚሉ መረጃዎችን ስንሰማ ቆይተናል። ለመሆኑ እውነት ነው ወይ? እውነት ከሆነ ሽማግሌ የላከው እድለኛው የቃልኪዳን ጥበቡ የወደፊት ባል ማን ነው የሚለውን በዚህ ቪዲዮ መረጃዎችን በደንብ አጣርቼ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። ተዋናይት ቃልኪዳን ጥበቡ የቀድሞ ባለቤቷ ነፍሱን ይማረውና ታሪኩ ብርሃኑ ባባ ከሞተ በኋላ እንትናን ጠበሰች ከእንትና ጋር ልትጋባ ለእንትና ደግሞ አረገዘችለት እያሉ ብዙ ሰዎች ብዙ ወሬዎችን አውርተውባት እኛም አጣርተን ውሸት እንደሆነ ደርሰንበት ነበረ። እንደምታስታውሱት ከዚህ በፊት ከተዋናይ እንግዳ ሰው ሀብቴ ወይንም ከቴዲ ጋር ይሄ ፎቷቸው ተፖስቶ ለቴዲ አርግዛለታለች አሁን ሊጋቡ ነው የሚሉ ወሬዎች ወጥተው ነበረ። ቀጠል አድርገው ደግሞ ከመሳይ በቀለ ጋር ቀረጻ ላይ የተነሱትን ፎቶ ፖስተው መሳይና ቃል ሊጋቡ ነው የሚሉ ወሬዎችንም አስወርተው ነበረ እኔም ያን ጊዜ መረጃዎችን አጣርቼ ትክክለኛ የሆነውን ነገር ለእናንተ አቅርቤላችሁ ነበረ ቪዲዮ ሰርቼበት ነበር ምናልባት ካያችሁት ዛሬም እንግዲህ ተመሳሳይ ነገር ተወርቶባታል እውነት ነው ወይ የሚለውን ከራሷ አንደበት የተገኘ ምላሽ ነው የማቀርብላችሁ እውነት ቃል ኪዳን ጥበቡ ሽምግልና ተልኮላታል ወይ ለመሆኑ የወሬው ምንጭስ ምንድን ነው ሽምግልና ተልኮላታል ያስባለው በሚገርም ሁኔታ ሽምግልና ተልኮላታል ብለው እንዲያወሩ ያደረጋቸው ነገር ይሄ የተፖሰተ ፎቶ ነው። እዚህ ፎቶ ላይ እንደምታዩት ቃልኪዳን ጥበቡ በጣም ቆንጂዬ ሆና አምሮባት የሆነ ዝግጅት ላይ ያለች አይነት ሴት ትመስል ነበረ። እናም የለበሰችው ጥበብ ቀሚስም ተጨምሮበት ቃል ሽምግልና ተልኮላታል ልታገባ ነው ብለው እንዲያወሩ መንገዱን ከፈተላቸው ማለት ነው። ከዛም እውነት ተልኮላት ይሆን በሚል ብዙዎች በደስታ ይህንን መረጃ አጋሩ ማለት ነው። ቃል ኪዳን ጥበቡም ለዚህ ምላሽ ሰጥታለች። ቤተሰቦችሽ ጋር ሽማግሌ ተልኮ ሽምግልናውም ተቀባይነት አግኝቷል፣ እናም በቅርቡ ልትሞሸሪ ነው እየተባለ እየተናፈሰ ነው እውነት ነው ወይ ተብላ ስትጠይቅ ቃል ምንድን ነው ያለችው፣ በሳቅና በፈገግታ አይ እኔ ጋር ምንም አይነት ሽምግልና አልተላከም ሌላ ቃል ኪዳን ጋር ሊሆን ይችላል የሚል ምላሽ ነው የሰጠችው። እንግዲህ ወሬ ውሸት መሆኑ ተረጋግጧል ማለት ነው። እውነት ቢሆንም በጣም ደስ የሚል ዜና ነው እንጂ የሚያስከፋ አይደለም። አንዳንድ ሰዎች አስተያየት ሲሰጡ አይቻለው። የሞተ ተጎዳ እንጂ የሚል አስተያየት ሲሰጡ ነበረ። በነገራችን ላይ ተዋናይት ቃል ኪዳን ጥበቡና የቀድሞ ባለቤቷ ነፍሱን ይማረውና ተዋናይ ታሪኩ ብርሃኑ ባባ የተለያዩት ገና እሱ ሳይሞት ከመሞቱ በፊት ፍቺ ፈጽመው ነበረ፣ ተለያይተው ነበረ። እንደምታስታውሱት ታሪኩ ብርሃኑ ባባ በ38 አመቱ ህዳር 2 ቀን 2015 ነው ከዚህ ዓለም በሞት የተለየው። ማለትም ከሁለት ዓመት በፊት ማለት ነው። እናም እንዳልኳችሁ ከመሞቱ በፊት በፍቺ ጋብቻቸው ተጠናቋል። እንኳን አይደለም ጋብቻቸው በፍቺ ተጠናቁ ይቅር እና ሳይፋቱ ትዳር ላይ ፍቅር ላይ እያሉ ቢሞት እንኳን ሁለት ዓመት ስድስት ወር ከሰባት ወር አካባቢ ቀላል የሚባል ጊዜ አይደለም። ከዚህ በኋላ ብታገባም የሚደንቅ ነገር አይደለም ለማለት ነው። ጋብቻቸው እንዳልኳቸው በፍቺ የተጠናቀቀ ነገር ስለሆነ ይሄ ምንም የሚያጠያይቅም ነገር አይደለም። ማግባት ከፈለገች የእሷና የእሷ መብት ብቻ ነው ማለት ነው። ከዛም ውጭ ደግሞ ሳይፋቱ ሞቶ እንኳን ቢሆን ኖሮ የማግባት መብት አላት። ቃልኪዳን ጥበቡ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነች። ኦርቶዶክስ ባስተመረቷ አንድ ሴት ባሏ ከሞተባት ሌላ ባል ማግባት ትችላለች። በወንድም ጾታ እንደዛው ማለት ነው። እና ለወንድ ከአንድ አመት በኋላ ነው ጋብቻ እንዲፈጽም የሚባለው፣ ለሴት ደግሞ ከአስር ወር በኋላ ጋብቻ መፈጸም ትችላለች፣ ባለቤቷ ከሞተ በኋላ ማለት ነው። እናም ቃል ኪዳን ጥበቡ ሁለት አመት ከወራት አካባቢ ሳታገባ ቆይታ አሁን ብታገባ እንኳን መብቷ ነው። እንኳን አይደለም ጋብቻቸው በፍቺ የተጠናቀቀ ሆኖ ማለት ነው። ስለዚህ ምንም የሚያስገርም ነገር የለም። ገና ልጅ ነች። ገና ሰላሳ አንድ አመቷ ነው። ወደፊት ትዳር መስርታ ተጨማሪ ልጆችን ልትወልድ ብትፈልግ መብቷ ነው። እንደምታውቁት ከታሪኩ ብርሃኑ ባባ ጋር አንድ ወንድ ልጅ ነው ያላቸው። እናም ወደፊት ቤተሰብ መመስረትና ልጆችን መውለድ ከፈለገች መብቷ ነው። አጋዥ መፈለጓ ምንም የሚያስገርም ነገር አይደለም። ብታገባም ወይም ብትወልድም ሽምግልና ቢላክላትም ይሄን ያህል የሚያስጨው ነገር አይደለም። የብዙዎቻችሁን እረዳለሁ በደስታ እንኳን ሆንላት ያላችሁ ሰዎች አላችሁ። እናንተ መልካም ሰዎች ናችሁ። ሌሎቻችሁ ግን በሰው ቁስል ላይ እንጨት የምትሰዱ እኔ ልወቅላችሁ ብላችሁ የሰው ጓዳ ውስጥ ገብታችሁ የምትፈተፍቱ ሰዎች ብትታረሙ ላለሁኝ። ስለ ቃል ኪዳን ካነሳን ይቀር፣ እስኪ ስለ እሷ ትንሽ ነገር ልበላችሁ። ቃል ኪዳን ጥበቡ የተወለደችው ጥቅምት አንድ ቀን በ1986 ዓ ም በአዲስ አበባ ዶሮ ማነቂያ አካባቢ ነው። አባቷን በሞት ያጣችው ገና የሁለት ዓመት ህፃን እያለች ነበረ። ከዛም እናቷ ወይዘሮ ዝናሽ ውቤ የሙዚቃ ስራ በተለያዩ ቦታዎች ዱባይና ባህሬንን ጨምሮ እየሰራች ነው ያሳደገቻት። ከዛም ወይዘሮ ዝናሽ ውቤ አቶ ቢኒያም ሰለሞንን አግብታ በእምነት ቢኒያም የተባለ ወንድ ልጅ ወለደች። አቶ ቢኒያምን ካገባች በኋላ ወይዘሮ ዝናሽ የሙዚቃ ስራ መስራቷን አቆመች። ምክንያቱ ደግሞ አቶ ቢኒያም ወይንም አዲስ ያገባችሁ ባል አይፈልግም ነበረ የኪነ ጥበቡ ዓለም የዱርዬ መሰብሰቢያ ይመስለው ስለነበር ወይዘሮ ዝናሽን የሙዚቃ ስራዋን እንድታቆም አደረጋት። ከዓመታት የትዳር ህይወት በኋላ ግን ትዳራቸው በፍቺ ሲቋጭ ቃልዬ ትልቅ ድብርት ውስጥ ገባች። ይህንን ያየችው የእናቷ ጓደኛ ታዋቂዋ ሙዚቀኛ ሄለን በርሄ ከአዘኗ ከድብርቷ እንድትወጣ በሚል አቢሲኒያ ትምህርት ቤት ዳንስ እንድትማር አስገባቻት። ከዛም ዳንስ ትምህርት ላይ ትወናም አንድ ላይ ትምህርት ይሰጥ ስለነበረ የቲያትር መምህሩ ፍቄ ባሪያው ትወናዋን ወዶት በነፃ ቲያትርንም ጨምራ እንድትማር አደረጋት። የአቢሲኒያ ትምህርት ቤት ባለቤት ቁመናዋን አይታ አይ ሞዴልም መሆን አለብሽ ብላ ሞዴሊንግንም በነፃ እንድትማር እድሉን ሰጠቻት። ስለዚህ ከአቢሲኒያ ትምህርት ቤት በሶስት ዘርፎች ነው ተመርቃ የወጣችው፣ በዳንስ፣ በትወና እንዲሁም በሞዴሊንግ። ከዛም በተለያዩ ፊልሞች ኮረስ ወይንም አጃቢ ተዋናይት እየሆነች ስትሰራ ቆይታ፣ አንደኛው ላይ ኮረስ ሆና ልትሰራ ስትሄድ ነበረ ከቀድሞ ባለቤቷ ከተዋናይ ታሪኩ ብርሃኑ ባባ ጋር የተዋወቀችው። አጃቢ ተዋናይት ሆና ለመስራት የሄደችው ቃል የረዳት ተዋናይነት ሚና ተሰጥቷት ረዳት ተዋናይት ሆና ሰራች። እንዲህ እንዲህ እያለች ነው ዋና ገጸ ባህሪዎችን በብቃት ወደ መጫወቱ የመጣችው። አሁን ላይ በሀገራችን ፊልሞች ላይ ከምናያቸው እንቁ ሴት ተዋናያን መካከል በዋነኝነት ከሚጠቀሱት መሃል ነች። በስነ ምግባሯን በጣም የተመሰገነች ነች። ከልጅነቷ ጀምሮ ያላትን ማካፈል የምትወድ ደግ፣ ሩህሩህና ፈሪሃ እግዚአብሔር ያላት ሴት እንደሆነች የሚያውቃት ይመሰክራሉ። እናቷም ሲናገሩ ሰምተናል። ከቀድሞ ባለቤቷ ከተዋናይ ታሪኩ ብርሃኑ ባባ ጋር በትዳር ተጣምረው የአብ የተባለ ወንድ ልጅ ከወለዱ በኋላ በፍቺ ተለያይተዋል። ከፍቻቸው ከአንድ ወይም ከሁለት ዓመት አካባቢ በኋላም ነው ታሪኩ ብርሃኑ ባባ በሞት የተለየን 2015 ዓ ም ላይ ማለት ነው። የሞተ ጊዜም ሐዘኗን አይተናል እጅግ ተሰብራ በጣም ስታለቅስ ነበረ። ከሚዲያና ከስራ ተገልላ ቆይታም በኋላም ላይ ወደ ተለያዩ ፊልሞች ላይ ወደ መሳተፍ መጣች ማለት ነው። እናም አሁን ላይ የተወራባት ወሬ እንዳልኳችሁ የተላከላት ሽማግሌ የለም። እሷም ሌላ ቃል ኪዳን የተባለች ሴት ጋር ይሆናል እንጂ እኔ ጋር የተላከ ሽምግልና የለም ብላለች ብታገባም። ሽምግልና ቢላክላትም እጅግ በጣም ነው ደስ የሚለን እንጂ ሊከፋን አይገባም። ይሄ የራሷ ህይወት ነው። ሁለተኛ ደግሞ እንዳልኳችሁ ታሪኩ ብርሃኑ ባባ ከመሞቱ በፊት ነው ሁለቱም በፍች የተለያዩት። ሲቀጥልም ደግሞ አብረው ሆነው ከዛም ሞቶም ቢሆን እንኳን አብሮ እንግዲህ የተቀበረ ሰው የለም። ይሄ የእሷ ፍላጎት ነው። ሁለተኛ እገባለሁ ካለች መብቷ ነው። አላገባም ካለችን መብቷ ነው። ይሄ እሷ ፍላጎት ነው። እና የሰዎችን ፍላጎት ባንጫንላለሁ። ሌሎችም እንደዚህ እንዲጣሩላችሁ የምትፈልጓቸው መረጃዎች ካሉ አስተያየት መስጫው ላይ ማስፈር ትችላላችሁ። ለአሁኑ ግን መልካም ጊዜ።